በኮንታ ዞን ለረዥም ዓመታት ምላሽ ሳያገኙም የቆዩ ፖለቲካዊና ኢኮኖሚያዊ የሕዝብ ጥያቄዎች ምላሽ ያገኙት ከለውጡ መንግስት በኋላ መሆኑን የነገሩን በደቡብ ምዕራብ ኢትዮጵያ ክልል የመንግስት ረዳት ተጠሪና የክልሉ ብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ኃላፊ የሆኑት አቶ ነጋበራ ናቸው። የለውጡ መንግስት ሀገሪቱን መምራት ከጀመረ በኋላ እንደ ክልልም ክልሉ ራሱን በራሱ በክልል ተደራጅቶ ማስተዳደር የጀመረበት በተመሳሳይ ሁኔታ የደቡብ ክልል ተነጥሎ ደቡብ ምዕራብ ሲደራጅ የመጀመሪያው የኮንታም ጥያቄ ምላሽ ያገኘበት አካባቢ ነውና የፖለቲካ ጥያቄው ባለፉት ከአራት ዓመት ጀምሮ ምላሽ ካገኘ በኋላ ይሄ የልማት የፖለቲካ ጥያቄ ምላሽ ማግኘቱ አገልግሎትን በቅርበት የማግኘትን ችግር የመፍታት ብቻ ሳይሆን ሕዝቡ የልማት ጥያቄዎችን በራስ ተነሳሽነት በተሳትፎ የመመለስ ጉዳዮች በጣም በከፍተኛ ሁኔታ ያደገበት ነው ብሎ መውሰድ ይቻላል። በቀጣይ የሚነሱ የልማት ጥያቄዎች በመንግስት አቅም ብቻ የሚመለሱ ባለመሆናቸው ሕዝቡን የማስተባበር ስራ በስፋት ሊሰራ ይገባል ብለዋል። እርግጥ የሁሉንም ነገር የሁሉም የሕዝብ ችግር በመንግስት እቅድና በመንግስት በጀት ብቻ የሚፈታ አይደለም። መንግስት ሀብት ውስን ነው። ብዙ የልማት ጥያቄ ያለበት አካባቢ ያለ የልማት ክፍተቶችም ሰፊ ናቸው። ይህንን ሁሉ በመንግስት ሀብት አሎኬት አድርጎ መመለስ አይቻልም። መንግስት መሰረታዊ በመሆኑ ጉዳዮች ላይ ትኩረት ያደርጋል። ህብረተሰቡ በሌሎች ጉዳዮች ላይ ተሳትፎንም ተጠቃሚነትም እያረጋገጠ መሄድን ይጠይቃለን። በዞኑ ዋና ከተማ የኮንታ ምሁራንን ያሳተፈውን ውይይት የመሩት የኮንታ ዞን ዋና አስተዳዳሪ አቶ ታከለ ሰይፉም አስቸጋሪ ጊዜያትን አልፈን ዛሬ ላይ የደረስን እንደመሆናችን ዛሬ ላይ ሆነን የህዝቡን ተጠቃሚነት በዘላቂነት የሚያረጋግጡም የኢኮኖሚ ተቋማትን መፍጠር ያስፈልጋል፣ ለዚህም እየሰራን ነው ብለዋል። መድረካችንም ሞቶ ከትላንት መማር ለነገ ዛሬ መስራት የሚል ነውና ትላንት የመጣንበት መንገድ እጅግ በጣም ፈታኝ መንገዶችን አልፍናል። እንደ ህዝብም፣ እንደ ማህበረሰብ፣ እንደ አካባቢ ነገ የሚመጣውን ጊዜ ደግሞ አስቦ አቅዶ መስራት ያስፈልጋል። በትምህርት ዘርፍ ላይ ነገ ምን ሊሆን ይችላል የሚለው ነገር የዛሬ ሰባት ዓመት፣ ስምንት ዓመት፣ አስር ዓመት ሊመጣ የሚችለውን ውጤት ዛሬ ላይ መስራት አለብን ብለን እናስባለን። በኢኮኖሚ ዘርፍ ላይ ዛሬ ላይ መንገድ ልትሰራ ትችላለ፣ ሌሎች ሌሎች ጉዳዮችን ልታደርግ ትችላለ። በአንድ አመት ሊፈርስ ይችላል። ነገር ግን ዘላቂ ሀብት ሊሆን የሚችለውን ትልቅ የኢኮኖሚ አቅም በአካባቢ መፍጠር አለብን። ያለፉት አምስት አመታት ጀምሮም መሰል ውይይቶችን ከኮንታ ተወላጅ ምሁራን ጋር እያደረጉ መቆየታቸውን ያነሱት ዋና አስተዳዳሪው መድረኩ ዞኑን ለመለወጥ የሚያግዙ ሀሳቦችና ተሞክሮዎች የሚገኝበት መሆኑን ገልጸዋል። ይሄ መድረክ ባለፈው አምስት አመታት አካባቢ ጀምረን በየሁለት አመቱ እያካሄድን ምናልባት የመጣ ነው። ከዚህ ጋር ለሶስተኛ ለአራተኛ ጊዜ እያካሄድን ያለነው መድረክ ነው። ከዚህ መድረክ ላይ የምናገኘው ግብዓት እነዚህ አካላት በብዙ አካባቢ ላይ ኤክስፖጀሩ ያላቸው አካላት ናቸው። በብዙ አካባቢ ላይ ተሞክሮ ልምድ ያላቸው አካላት ናቸው። በብዙ አካባቢ ላይ እያገለገሉ ያሉ አካላት ናቸው። ከሚያውቁት ከተረዱት ካላቸው ኤክስፖጀሩን መነሻ በዚህ አካባቢ ላይ በማህበራዊ ዘርፍ፣ በኢኮኖሚ፣ በፖለቲካው ምን ምን ጉዳዮች ላይ ትኩረት ማድረግ እንዳለብን ትልቅ አቅም የምናገኝበት ኤነርጂ የምናገኝበት ትልቅ አቅጣጫዎች የሚቀመጡበት መድረክ በመሆኑ በዚህ ደረጃ የጋራ ውይይት እያደረግን ያለንበት ሁኔታ ነው ያለው። በውይይቱ ተሳታፊ ከሆኑ የኮንታ ተወላጆች መካከል አቶ አሻግሬ ጨፈሬና መምህር አስናቀ ሀይሉ ይህን መስል አሳታፊ የውይይት መድረኮች ህዝባችን የሚገጥሟቸውን ችግሮች በጋራ እንድንፈታ ያግዘናል ብለዋል። ያው የአንድ አካባቢ ሀብት የሚባለው የሰው ኃይል ነው። የሰው ኃይል እንግዲህ በአንድ ዘርፍ አይደለም፣ በሁሉም ዘርፍ ሁሉም የራሱን አሻራ ሲያሳርፍ ነው አገሪቱም የሆነ የአካባቢ ልማት ሊያድግ የሚችለው ነጋዴውም፣ ሰራተኛውም፣ አመራሩም፣ ባለሙያውም፣ ሁሉም አርሶ አደሩም በተሰማራበት ዘርፍ የሰራውን ስራ በሚገባ ተዘዋውሮ ሲጎበኝ አስተያየት ሲሰጥበት የኔ ነው የምል ባለቤትነት ይሰማልና ከዚህ አንጻር ያው በጋራ ተቀራርበው መመካከሩ አንደኛ የተሰረሩ ስራዎችን እውቅና መስጠት ነው፣ ሁለተኛ ቀጣይ ልንሰራ ያሰብ ናቸው ነገሮች ላይም ሀሳብ የጋራ አደርገን ተግባቦት ፈጥረን ክፍተቶችን እየሸፈንን እንዲሄድ ትልቅ ሮል ይጫወታል ማለት ነው። አሁን ምንድን ነው ከዚህ መድረክ ላይ ለእኛ ያው አደራ ነው ተሸክመን የምንሄደው ያን አደራ አካባቢው ህዝብ እና መንግስት የሰጠውን ለማሳካት የእኛም ሚና አለ የሚል እንትን አለኝ፣ እና ይህን ነገር ነው ይዘን የምንሄደው። ከኛ የሚጠበቀው ለምሳሌ ትምህርት ሴክተር ላይ እኔ የትምህርት ባለሙያተኛ ስለሆንኩኝ የትምህርት ሴክተር ላይ ጠንክረን ከዞኑ መንግስት ጋራ መስራት አለብን።